አሰላም አለይኩም ረህመቱላሂ ወበረካቱህ። ወድናይ የተከበራችሁ የመዋሄድ ቤተሰብ ል እያላችሁበት እያልኩኝ በአዲስ እንደምታቁት ዛሬ የማን ሰርግ ይመስላችኋል? የሩታና የአብርሽ ሰርግ ነው። ሁላችንም እንደምናውቀው እንግዲህ ሩታና አብርሽ ሰርፕራይዝ ተደርገዋል፣ በመዳም ቅመሞች ማለት ነው። ሰርፕራይዙ ምንድን ነው የሚለውን አብረን የምናየው ይሆናል። እንግዲህ በጥቂቱም ቢሆን ክላሳቸውን፣ የተዘጋጀላቸውን የጫጉላ ሽርሽር ማስገበኛቸው ይሆናል። እስከ መጨረሻው ድረስ አብራቸውን ቆዩ። ላይክ፣ እና ሸር ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ለብርሽ እና ለሩታ መልካም ምኞታቸውን እና ቆንጆ አስተያየታቸውን በኮሜንቲ ያስቀምጡ። እንግዲህ ዛሬ እንደምታው ፏ ብሏል። ፏ ያላለ ነገር ምናለ እንግዲህ የመዳም ቅመሞች ላባቸውን ጠብ አድርገው ጥረው ግረው ሰርፕራይዝ እናደርጋለን ብለው ህይወ ተነስተዋል። ሁላችሁ እንደምታውቅ ውብ የሆነ ይዬ ጫጉላ ሽርሽር እንዳያሳልፉ በማለት መታሰቢያ በማድረግ እንግዲህ እንዲህ አድርገው ውብ አድርገው ሰርፕራይዝ አድርገዋቸዋል። እነሱም እንደሚወዱት ጥርጥር የለውም እና እናንተ አስቀድሜ ነው ማሳያቸው። እነሱ ገና አላዩትም። ሰርፕራይዙ መጨረሻ ላይ ነው የሚያዩት ማለት ነው። አሁን ላይ እነሱ ያሉት ሰርጋቸው አዳራሽ ይገኛሉ። ይሄ ደግሞ በጫጉላ ሽርሽር በሚያሳልፉበት ቦታ የተዘጋጀ ነው ማለት ነው። እንግዲህ ነው እንደምታዩት እንዴት ደስ እንደሚሄድ መዳም ራሱ እንዲህ አይነት ቤት ያላት አይመስለኝም። እንግዲህ እነሱ ደግሞ በእንደዚህ በአማረ መልኩ ሲሞሸሩ ምን ይመስላችኋል? ለማናቸውም መልካም ምኞትና ጥሩ አስተያየታችሁን አይለያም እያልኩኝ እንግዲህ ቪዲዮውን እስከ መጨረሻው በማየት የመዳም ገማሞች ጥረው ግረው ላባቸውን ጠብ አድርገው ያበረከቱ ስጦታ እንዴት ነው ወደዳችሁት ወይ የሚለው ነው። ወደ ዝርዝሩ ገባላችኋለሁ። እንግዲህ ስንት ስንት ስንት ስንት ፈጀ አጠቃላይ ይሄ ሁሉ ነገር ይሄ ሁሉ ሰርፕራይዝ ስንት ፈጀ የሚል ጥያቄ ከመጣባችሁ ድምሩን በአጠቃላይ መጨረሻ ላይ የምነግራችሁ ይሆናል። አሁን ሁሉንም የተገዛውን ላስጎብኛችሁ እንዴት ቢትፎ እንዳለ

ሁሉ ሰርግ እንሄድ በዛው ምን ጎብኝ አንዳንድ ስጦታዎች ጉብኝት እናደርጋለን። ያለውን ነገር ምናየው ይሆናል ማለት ነው። በጣም ነው ደስ የሚለው። እንግዲህ እናንተም ለዚህ ወግ ማድረግ ያብቃችሁ። ታላችሁ ሁሉ የሚያጨበጭብላችኋል። ካለ ምን አለ ተው ሲባሉ ደግሞ ተው ገንዘባችሁን የያዙ? የነገርማ ይሆን ነው ተብለው ሲናገሩ አሻፈረን እናንተ ምን አገባችሁ? ብለዋል። እንግዲህ ኦኬ በማለት ሁላችንም እሺ ይሁን ደስታችሁ ደስታችን ነው ብለን ተቀብለናል ማለት ነው። እንግዲህ ይሄን ይመስላል። እንዴት አያችሁት? እንዴት አያችሁት ማለት ነው። አስተያየታችሁን በኮሜንት አስቀምጡ። እንግዲህ በዱባይ ላይ እንደዚህ ፈታ አንፋታ ዘና ነው። ዱባይ ያላችሁ ሁላችሁም እንደምትገኙ ተስፋ ላይ። ዛሬ ያው ሰርግ ነው ታውቃላችሁ። ሰርጉ ዛሬ እሁድ ነው። ዱባይ ላይ ወጥ ያለ ሰርግ ነው። ሂዶ ይለቀቅላችኋል ከትንሽ ጊዜ በኋላ ጠብቁ። አጠቃላይ ሙሉ ቪዲዮ ሰርጉ የሰርጉ ስነ ስርዓት ማለት ነው። ላኪን እኔ ደግሞ ቀደም ማድርጌ ጫጉላ ሸርሸር የተዘጋጀውን ሰርፕራይዝ ለማሳያችሁ። እንግዲህ በዚህ መልኩ ፏፏ ብለዋል። ፏፏ እንዴት አያችሁት? አያምርም? በጣም ነው የሚያምረው። በጣም ቆንጆ ነው። እንግዲህ ቃል የለም ቃል የለም። የመድያም ቅመሞች በወጣ ይተካ ወጣ የተካችሁ እያል እንመርቃቸው። መቼስ ምን ይባላል ሌላ ነው ወደች ሰላማችን ያብዛል በያላችሁበት